ሰላም ጤና ይስጥልኝ። ውድ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን እንሆ ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመለይ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ምናደርግ ይሆናል። ከሀገር ውስጥና ከባህር ማዶ የተሰሙ አዳዲስ መረጃዎችን ይዘንላችሁ መጥተናል። ከሀገር ውስጥ መረጃዎቻችን እንጀምራለን። በደን ወረራ የተከሰሱ 12 ግለሰቦች በገንዘብ መቀጮና በእስራት ተከተዋል። በኮሪዞን ከመቶ አመት በላይ ተጠብቆ በቆየው የተፈጥሮ ደን ላይ ወረራ ያደረጉት አስራ ሁለት ግለሰቦች መቅጣታቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ለብስራት ራዲዮ ተናግረዋል። ግለሰቦቹ በሕገወጥ መንገድ የደን ጭፍጨፋ፣ የመሬት ወረራ፣ መሸጥና በሌላቸው ስልጣን መሬትን ለሌሎች ሕገወጦች በመምራት የወንጀል ድርጊት ነው ሊቀጡ የቻሉት። ተከሳሾቹ የኢፌድሬ መንግስት ስለ ደንና አካባቢ ጥበቃ ያወጣውን አዋጅ ቁጥር አንድ ሺ ሰልሳ አምስት ህዝባር ሁለት ሺ አስር አንቀጽ ሀያ ስድስት ንዑስ አንቀጽ አራት ና የመሬት ስለመሸጥና መለወጥን ለመከላከል የወጣውን የዚህን አዋጅ ድንጋጌ ተላልፈው ወንጀል የፈጸሙ መሆናቸውን የክስ መዝገባቸው ያስረዳል። የምርመራው መዝገብ የደረሰው የጎርካ ወረዳ ፍርድ ቤት ተከሳሾቹን የእምነት ቃልና የምስክርነት ቃል በመስማት ጥፋተኛ መሆናቸውን በማረጋገጥ ብይን ሰጥቷል። በዚህም መሰረት በአንደኛ ና ሁለተኛ ተከሳሽ ላይ የአምስት አመት እስራትና ሀያ ሺ ብር በሶስተኛ ተከሳሽ ላይ አራት አመት ጽኑ እስራት ሺ ብርና ሀያ ሺ ብር አራተኛ ተከሳሽ በሶስት አመት ጽኑ እስራት ና በሀያ ሺ ብር የገንዘብ መቀጮ እንዲቀጡ ውሳኔም ተላልፎባቸዋል። ሌሎቹ ተከሳሾች በተመለከተ በእያንዳንዳቸው ላይ ሁለት አመት ከስድስት ወር ና አስራ አምስት ሺ ብር የገንዘብ መቀጮ እንዲቀጡ በማለት ፍርድ ቤቱ ውሳኔ ማስተላለፉን ኮማንደር አሸናፊ ለብስራት ራዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ሰራተኞችን ወደ ውጭ ሀገር የመላክ ህጋዊ ፍቃድ ሳይኖረው እልካ አለው በማለት ያጭበረበረው ግለሰብ በሀያ አመት ጽኑ እስራት ተከቷል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማና ደገም ወረዳ በመዘዋወር ሰራተኞችን ወደ ውጭ የሚልክ ህጋዊ ፍቃድ ሳይኖረው ሰራተኞችን እልካለሁ በማለት ያጭበረብረው ግለሰብ በእስራትና በገንዘብ መቅጣቱን የሰሜን ሸዋ ዞን አቃቢ ህግ ጽፈት ቤት ገልጿል። የሰሜን ሸዋ ዞን አቃቢ ህግ ጽፈት ቤት የህገ ወጥ የሰዎች ዝውውር ወንጀል ምርመራ አቃቢ ህግ ፍቃዱ ፈይሳ እንደገለጹ ተከሳሽ ጉርሜሳ መንግስቱ የተባለው ግለሰብ ምንም አይነት ፍቃድ ከሚመለከተው ክፍል ሳያገኝ ሰራተኛ ወደ ሳውዲ አረቢያ እልካለሁ በማለት ያጭበረብር ተ ተገኝቶ በእስራትና በገንዘብ ሊቀጣም ችሏል። ተከሳሹ በፍቼ ከተማና ና ደጎም ወረዳ በመንቀሳቀስ ወደ ሳውዲ አረቢያ ሰራተኞችን እልካለው በማለት ከሰባት ሴቶች ላይ የተለያየ ጊዜ ገንዘብ መቀበሉን በማስረጃ እንደተረጋገጠም ተገልጿል። እድሜያቸው በሀያ ና በሀያ ሁለት መካከል የሆኑት ሴቶች ለሲዮሲ መፈተኛ በማለት አስራ አንድ ሺ አምስት መቶ ብር አጭበርብሮ ከመውሰዱ ባሻገር በተለያዩ ጊዜያት ወደ አዲስ አበባ በመውሰድ ሆሰማ ጃሀድ የተባለ የሰራተኛ ቀጣሪ ድርጅት በማሳየት ከሰባት ሴቶች ከእያንዳንዳቸው ሰላሳ ሺ አጠቃላይ 210 ሺ ብር ከተቀበላቸው በኋላ መሰወሩን ተገልጿል። ተከሳሹ ብሩን ከተቀበለ በኋላ መሰወሩን የተረዱት ተበዳዮች ጉዳዩን ለፖሊስ በማሳወቅ ይህንኑ የማታለል ስራ በሌሎች ላይ ለመፈጸም ሲዘጋጅ ፍቼ ከተማ ውስጥ በቁጥጥር ስር ውሎ የምርመራ መዝገቡ በፖሊስ ተጣርቶ ለአቃቢ ህግ መላኩም ተናግሯል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 32 ንዑስ አንቀጽ 2 ና በህገወጥ የሰዎች ዝውውርና ድንበር በማሻገር ወንጀል ለመከላከል የወጣውን አዋጅ 1170 ሰባ ስምንት ህዝባር ሁለት ሺ አስራ ሁለት አንቀጽ ስምንት በመጥቀስ ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሰኔ አስራ ሰባት ቀን ሁለት ሺ አስራ ሰባት ዓመተ ምህረት በዋለው ችሎት ተከሳሽ ጉርሜሳ መንግስቱ በተከሰሰበት የወንጀል ህግ ጥፋተኛ በመባሉ በሀያ ዓመት እስራትና በአምስት ሺ ብር መቀጮ እንዲቀጣ ወስኖበታል ሲለ አቃቤ ህግ ፍቃዱ ፈይሳ ጨምረው ገልጸዋል ዘገባው የሰመሃር አለባቸው ነው ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወደ አገኘናቸው መረጃዎች እናልፋለን። ወደ ሰሜን ኮሪያ መጽሐፍ ቅዱስ ሩዝና ዶላር ሲልኩ የነበሩ አሜሪካውያን በቁጥጥር ስር ዋሉ። የደቡብ ኮሪያ ባለስልጣን 1300 የሚገመቱ የፕላስቲክ ጠርሙሶች በሩዝ በዶላርና በመጽሐፍ ቅዱስ በመሙላት ወደ ሰሜን ኮሪያ በባህር ሊልኩ ሲሞክሩ የነበሩ ስድስት የአሜሪካ ዜግነት ያላቸው ሰዎች በቁጥጥር ስር መዋላቸውን የዜና ዘገባዎች አመላክተዋል። የዩናይትድ ስቴትስ ዜግነት ያላቸው ተጠርጣሪዎች የተያዙት አርብ ማለዳ ላይ ጠርሙሶቹን ከሰሜን ኮሪያ ጋር በተከለከለ የፊት ለፊት ድንበር አካባቢ አቅራቢያ ከሚገኝ ዋንጎ ደሴት ወደ ባህር ለመልቀቅ ሲሞክሩ ከተያዙ በኋላ ነው ሲል የደቡብ ኮሪያ ባለስልጣን ዮንሃፕ የዜና አገልግሎት ዘግቧል። ስድስቱ ሰዎች በቁጥጥር ስር የዋሉት አካባቢውን የሚጠብቁ የባህር ዳርቻ ወታደሮች ክፍል ለፖሊስ ካሳወቁም በኋላ ነው። ደቡብ ኮሪያ ከሰሜን ድንበር አቋርጠው የሚወጡ የፕላስቲክ ጠርሙሶችም የሚበረፊኛዎች ላይ የሚላኩ ቁሳቁሶች በኮሪያ ልሳነ ምድር ላይ ውጥረትንም ፈጥሯል። ዩሀፕ እንዳለው ጸረ ፒዮንግያንግ ፕሮፓጋንዳ ወደ ሰሜን እንዳይጀምር የሚከለከል አስተዳደራዊ ትዕዛዝ ለአካባቢው ተደራሽም ሆኗል። ኢትዮጵያን አቆጣጠር በ2023 በደቡብ ኮሪያ ህገ መንግስታዊ ፍርድ ቤት በ2020 በራሪ ወረቀቶችና በሌሎች እቃዎች ወደ ሰሜን ኮሪያ መላካቸውን ወንጀል የሚያደርግ ህግን የሻረ ቢሆንም የመናገር ነጻነት ከመጠን በላይ ይገድባልን ብለዋል። ነገር ግን በጁን መጀመሪያ ላይ ስልጣን ከያዙ ወዲህ የፕሬዚዳንት ሊጄ ሚንግ አዲስ የሊበራል መንግስት ከሰሜን ኮሪያ ጋር የተፈጠረውን አለመግባባት ለማስቀረትና የግንባር ቀደም የደቡብ ኮሪያ ነዋሪዎችን ደህንነት ለማስጠበቅ ያሉ የሲቪል ዘመ ሽማቾችን ከሌሎች ደህንነት ጋር በተያያዙ ህጎች ላይ እርምጃ ለመውሰድ እየሞከሩም ይገኛል። የአፍሪካ ፍርድ ቤት ሩሲያ በዲሞክራቲክ ሪፐብሊክ ኮንጎ ጉዳይ ያቀረበችው መቃወሚያ ውድቅ አደረገች። የአፍሪካ የሰብአዊና የህዝብ መብት ፍርድ ቤት ዲሞክራቲክ ሪፐብሊክ ኮንጎ በሩዋንዳ ላይ ያቀረበችውን ክስ ለመስማት በኪያጋሊ የቀረበውን የመጀመሪያ ደረጃ መቃወሚያ ውድቅ አድርጓል። መቀመጫውን ታንዛኒያ ያደረገው የሀገሪቱ ፍርድ ቤት ውሳኔ ከምስራቅ ኮንጎ ግጭት ጋር ተያይዞ ላሉ የሰብአዊ መብት ረገጣዎች ሙሉ የችሎት መንገድ ይከፍታልን ብለዋል። አስራ አንድ የፍርድ ቤት ዳኞች ፍርድ ቤቱ ጉዳዩን ለመከታተል ሙሉ ስልጣን እንዳለው በአንድ ድምፅ ገልጸው በሩዋንዳ በኩል ጉዳዩን ለማየት የችሎት እጥረት አለባቸው በማለት የቀረበላቸውን ጥያቄ ውድቅም አድርገዋል። ፍርድ ቤቱ የአሜሪካ የሰብአዊና የህዝብ መብት ካርተርን በመጥቀስ የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳ ሪፐብሊክ ክስ ተቀባይነት እንዳለው በማወጀ ሩዋንዳ በዘጠና ቀናት ውስጥ ምላሽ እንድታቀርብ ተጠይቋል። ሩዋንዳ በመጀመሪያ ችሎት የኮንጎ ጥያቄ በአብዛኛው የፕሬስ በሚተላለፍ መረጃዎች ላይ የተመሰረተ በመሆኑ ተአማኝነቱን እያዳከመ ነው ስትል ተከራክራለች። ይህ ጉዳይ የወጣው ኤም ሶስት አማጺ ቡድን በምስራቃዊ ኮንጎ ባካሄደው ጥቃት በተቀሰቀሰ ግጭትም ነው። ኮንጎ እንደ አውሮፓውያን አቆጣጠር በ2022 ጀምሮ ሩዋንዳ በምስራቅ ኮንጎ ከባድ የሰብአዊ መብት ረገጣና ጥቃት ሰንዝራ ላይ ስትልም ተደምጣለች። ኮንጎ ሩዋንዳ ኃይሏን እንድታስወግድ ኤም 23ን ከመደገፍ እንድትቆጠብ ና ሰብአዊ መብት ረገጣን እንድታቆም የካሳ ክፍያ እንድትሰጥና ና ሁሉንም ወጪዎች እንድትሸፍን ፍርድ ቤቱም ጠይቋል። በምስራቅ ኮንጎ በተነሳ ሁከት በዚህ አመት ከሰባት ሺ በላይ ሰዎችን ለሞት መዳረጋቸውን ጠቅላይ ሚኒስተር ጁዲት ሙኑዋ የገለጹ ሲሆን የተፈናቃዮች ቁጥር ደግሞ ከሰባት ነጥብ ስምንት ሚሊዮን በላይ መድረሱን የተባበሩት መንግሥታት ድርጅት መረጃም ያሳያል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመላይ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ።